ሐዋርያው ቅዱስ ጳውሎስ ለዕብራውያን ሰዎች በጻፈው መልእክቱ በምዕራፍ አንድ ቁጥር 14 ላይ ተጽፎ ማዳን ስለሚጋባቸው ለመዳን ለሚችሉ ስለ ድህነት መንገድ መንገድ ሊጠርጉ ስለሚድኑ ሰዎች የሚላኩ መላእክት ይላል።

የዘላለም ሕይወት ይወርስ ዘንድ ስላላቸው ሕይወትን ለመውረስ ስለሚገባቸው በሕይወት መንገድ ስለሚጓዙ የሕይወትን መንገድ አውቀው ለሚኖሩና መሰናክሎች ስለሚያጋጥማቸው በዚህ መንገድ ላሉ ለማገዝ ለመርዳት ለሚላኩ መላእክት አይደሉም ወይ? ይላል ቅዱስ ጳውሎስ። ስለዚህ መላእክት በእግዚአብሔርና በሰው መካከል ሆነው አስታራቂዎች ናቸው። ከእግዚአብሔር ምህረት ወደ ምድር የሚላኩ የሚያመጡ፣ የምህረት አስፈላፊዎች፣ ለታዳዮች፣ ለምህረት ለዓለም የሚላኩ ናቸው። የሰው ጸሎት ደግሞ ጸሎቱ የሰው ሁሉ ይለያያል። እንደየጓዳው ሰው የሚጸልየውን ጸሎት ደግሞ ወደ እግዚአብሔር ያደርሳል። ጊዜ ተሰዓቱ ሰዓት ያዐርጉ ስእለቱ መላእክት፣ መጽሐፉ ቅዱስ ያሬድ እንደሚለው በዘጠኝ ሰዓት የዓለምን ጸሎት ወደ እግዚአብሔር ያሳርጋሉ ይላል። በዚህ ላይ ምን ማለት ነው? ከተዋት ሲጀምሮ ከሌሊት ጀምሮ በዘጠኝ ሰዓት እንደሆነ ተጽፏል። ስለዚህ መላእክት እየራሳቸው የምናከብራቸው መላእክት ቀናቸው የምናውቀው ሊቃነ መላእክቱን ብቻ ነው። ለዚህ ዘጠኙ ሊቃነ መላእክት ለቅዱስ ሚካኤል፣ ለቅዱስ ገብርኤል፣ ለቅዱስ ሩፋኤል፣ ለቅዱስ ሱራኤል፣ ሳሚኤል፣ ወዘተ፣ ፋኑኤል የመሳሰሉ ቀናቸው ተለይቶ በየራሳቸው ስራ፣ በየራሳቸው በዓለ ሢመት፣ በየራሳቸው የተራደው ስራ ቤተክርስቲያን ጽላታቸውን ቀርጻ ታከብራቸዋለች፣ ትማጸንባቸዋለች። በዚህ ላይ በአጠቃላይ ነገደ መላእክት ዘጠና ዘጠኙ በሙሉ የሚከበሩበት የሚለግሱበት ደግሞ አይላት ተውሉ እልፋ መላእክት ሦስት ዓለም መላእክት አሏቸው። ወይም የመላእክት ቦታ የመላእክት ስፍራ የመላእክት መኖሪያ የምንላቸው ኢዮር፣ ራማ፣ ኤረር ተብለው የሚጠሩ በእነዚህ ደግሞ እንግዲህ ኢዮር ራማ አራት ከተማዎች አሏቸው፣ አርባ ነገድ አሏቸው፣ አራት አለቆች አሏቸው። በዚህ የሚኖሩ የመጀመሪያው አጋዕዝት ይባላሉ። የአጋዕዝት ነገድ መሪ የነበረ አሁን በነገዱ ወይም በስልጣኑ የለም ሳጥናኤል የነበረ ጥሩ እግዚአብሔር አሐዘኑ ተላይ ተውሎ የአጋእዝት አለቃ የነበረው። በሁለተኛው ደረጃ ያሉ አሁን አለቃቸው ቅዱስ ሚካኤል ነው። በሁለተኛው ደረጃ ያሉ ችሩዌል ናቸው። የችሩዌል አለቃቸው ችሩ ነው። እንደ ካህናት የምድራውያን ካህናት የሰማያውያን የችሩዌል ምሳሌዎች ናቸው። የችሩዌል ችሩዌል በዚህ ከነዚህ ጽንሃውን ሰማያዊውን የሰውን ጸሎት ማይጠንታቸው አድርገው ሲያጥኑ መዶሩን ሲዘሩ ሲያጥኑ የሚኖሩ ከዚህ የተውጣጡ ከነገደች ይላል። ቀጥሎ ያለው ሱራፊን ናቸው። ሱራፊ ባላላለቃቸው ነዚህ ደግሞ የዲያቆናት ምሳሌዎች ናቸው። ተንሱ ጸልዩ እያሉ የሚያነቃቁ ጸሎት የሚያነቃቁ በዚህ ያሉ ናቸው። ስለዚህ አራተኛው ደረጃ ያሉ ኃይላት ተብለው ይጠራሉ። የቅዱስ አለቃቸው ቅዱስ ሚካኤል ነው። የስላሴ ሴፊዳግሬዎች አጋፋሪዎች ናቸው። ስንት ነበሩ? መቶ ነበሩ። ስለዚህ አንድ ነገድ ተቀንሶባቸዋል። የማን ነገድ ነው? የሳትናኤል ነገድ። አስር ነገድ መሪ ነበር። ዘጠኙ ወደ ቅዱስ ሚካኤል ተደርበዋል። ዋጋ ዋጋዝድ አኮቴት ዛአጋዝ እንላለን። ኪዳን መጽሐፈ ኪዳን የአጋዝድ ምስጋና የነሱ የዘጠኙ የዘጠኝ ነገዱን ምስጋና በኪዳንም ተጠቅሰዋል ማለት ነው። ስለዚህ ከቅዱስ ሚካኤል ተደርቦ አለቅነታቸው ወይም ደግሞ ተጠሪነታቸው ለቅዱስ ሚካኤል ሆኖ ምስጋናቸው ይቀጥላል። ምስጋናቸው ቀንና ሌሊት እረፍት የላቸው መላእክት። እንደሚታወቀው መላእክት የእረፍት ጊዜ የላቸው፣ የእንቅልፍ ጊዜ የላቸው፣ የድካም ጊዜ የሚባል ነገር የላቸው፣ የምግብ ሰዓት የሚባል ነገር የላቸው። ስለዚህ መላእክት የማይሞቱ ናቸው፣ የማይተኙ ናቸው፣ የማይደግሙ ናቸው፣ የማይራቡ ናቸው፣ ሞት የማይስማማቸው፣ ጥም የማይስማማቸው መሰደድ የማይስማማቸው ስደት የሌለባቸው መራቆት የማይስማማቸው ይህን ሁሉ አንድ ጊዜ የተሰጣቸው የብርሃን ልብስ እስከ ዘላለም ከመጀመሪያ እስከ መጨረሻ ድረስ ለውሰውት ይኖራል። እኛ በቀን እየቀያየን በወር እየቀያየን እያረጀ ልብስ ለመግዛት እየተቸገርን፣ እንደዚሁ በመላእክት ዘንድ የ የመላእክት ልብስ አይወልቅም። የመላእክት ልብስ አያረጅም። የመላእክት ልብስ አይቀየርም። የመላእክት ልብስ አይቆሽም። ምንድነው? ልብሳቸው ብርሃን። ምንድነው? ልብሳቸው ብርሃን። ምስጋና ምግባቸው ምስጋና፣ ምስጋና ነው። የመላእክት ንገራ መና ማን በሉ አለ ሰዎች በሉ። ስለዚህ ምስጋና ምግብ አድርገው የሚኖሩ ቅዱሳን አባቶቻችን በየገዳማቱ በየፍርክታው በየዋሻው ያሉ እስከ አስረኛ ማዕረግ ሲደርሱ እንደ መላእክት ሲሆኑ ሀያ አራቱን ሰዓት እያመሰገኑ ምስጋና ሆኗቸው ምግብ ሆኗቸው ይኖራል። ልብሳቸው የብርሃን ልብስ ነው። አዳምና ሔዋን በገነት እያሉ ምግባቸው ምን ነበረ? ልብሳቸውስ ምን ነበረ? ብርሃን ተቃልባት ናቸው። ስለዚህ ምግባቸው ከገነት ፍሬ ተሰጥቷቸዋል። አዳም ነበር እንደምናይ ሶስት እጸዋት ያሉ በገነት አንዱ ብላ ተብለዋል፣ ምግቡ ነው። አንዱ አት ብላ ተብለዋል፣ እጸ በለስ ነው። ይሄ ከበላህ ይሄ ከነካህ የሞትሞት ትበላለህ ተብሏል። አንዱ ብላማት ብላማት አልተባለም ዕፀ ሕይወት ስለዚህ ዕፀ ሕይወት በገነት አዳም እና ሔዋን በሰዓቱ ባይስቱ ኑሮ ባይሳሳሱ ህጉና ስርዓቱን ጠብቀው ቢኖሩ ኑሮ ዕፀ ሕይወት ብሽ አመት በገነት ኑሮ ዕፀ ሕይወትን በልተው ታድሰው ወደ መንግስተ ሰማያት ይሸጋገሩ ነበር ይላል መጽሐፉ። ሲማሩ እንደዚህ ነው። እንደዛ ይሳል ነበር ወይስ ወደዚህ መምጣታችን ተቻለ? የትኛው ይሻል ለምን ካንተ ተሸገራችኋል ይሄ ዓለም እኮ አንለቅንም ብለህ ይሄ ዓለም ከዚህ ዓለም ውጪ ሌላ ዓለም ያለ መስሎም አይሰማም እኛ ይሄ ዓለም ነው የሚያረካ የሚያጠግብ የሚያስደስት መስሎ የሚሰማ ይሄ ዓለም ግን በቅዱሳን ዘንድ ሲታሰብ አራተኛ ዓለም መሬት አራተኛ ሰውስቱ ናቸው የተሻሉ ለሰው ልጅ የተሻሉ ቦታዎች ተብለው የሚጠሩ በጥራት ያስቀመጣቸው ለሰው የተመቻቸ መንገድ ያላቸው አንደኛው ገነት ነው። ገነት መጀመሪያ አዳምና ሔዋን ገብተው ነበር፣ በጠቃባቸው ወጡ። ከዚህ በኋላ በአተደ ነፍስ ነው የሚገባው። ነፍሳት ጻድቃን ሁል ያሉ ወደ የት ነው የሚሄዱ? አሁን ጽድቅ የሰሩ የት ነው ማቆያቸው? በገነት ነው ያለ። ስለዚህ ሁለተኛ ደግሞ በህይወት የሚገቡ ብሔረ ህያዋን ና ብሔረ ውሳን ብለን የምንጠራቸው ናቸው። ብሔር ህያዋን ያሉ አሁን አህዳዊ ሄሮ ራሱ ትየል ሌሎቹም ቅዱሳን በህይወት ያሉ የብሔር ህያዋን ያሉ አሁን ህያዋን ናቸው። ሞት የለባቸውም። ምንም ለን መራብ መጠማት የለን ገኑ ኋላ ግን ይመጣሉ ኋላ ግን ሞታል ኋላ ግን ሰማዕትነት መቀበል መከበላ ስለዚህ፣ ኋላ የተዘጋጀላቸው ጊዜ አለ ማለት ነው። እንደገና ወደዚህ መጥተው ያስተምራሉ። ብሔረ ሰዓል ያሉ ወደዚህ ዓለም አይመጡም። ይሄ ሁሉም እድሜያቸውም እኩል ነው። በብሔረ ሰዓል ያሉ ጻድቃን የሁሉ እድሜ አንድ ሺህ ነው። ደሳይነ ይ አትፈልጉት መሰለኝ። አንድ ሺህ እድሜ ነው ሚለሮች የሚወለዱ ልጆችም ሶስት ናቸው። ስለዚህ ሁለት ወንዶች ይወለዳሉ፣ አንድ ሴት ትወለዳለች። ሴት እናትዋን ታገለግላለች፣ ወንድ ደግሞ አንድ አባቱ ይረዳል፣ አንድ ደግሞ ቤተ እግዚአብሔር ያገለግላል። ሺህ ዓመት ሲሞላው ራሱን መቃበሩን ኮፍሮ በራሱ ለክቶ፣ እኛ በገመድ በብትር በምናምን ነው የምንለካው፣ መቃብሩን እራሱ ይለካል። ተሰናውቶ ይሄዳል። በእልልታ በእልልታ ይሰኛል በክብሩ እገራጽኝ በምስጋና ይስተኛል ወደ ተሻለው ዓለም ሄደዋልና ማለት ነው። እኛ የምናለቅሰው መግቢያችን ስላላወቅን ነው። መግቢያችን የት ይሆን? ሲኦል ይሆን፣ ገነት ይሆን፣ ገሃነም ይሆን፣ መንግስተ ሰማያት ይሆን? ጽድቅ ሰርተን ይሆን ወይ ያልሰራን ይሆን? በዚህ ዓለም የኖርንበት እግዚአብሔር የሚያስደስት ሥራ ይሆን ወይ ሳይሆን? ስንት እንደሆነ ያሰበሰው ነው ያከማቸ ነው ወደ እግዚአብሔር ወደ መንግሥተ ሰማያት የሚያስገባ ይሆን? ሚዛኑ የትኛው እንደሚወስደው ስለማናውቀው ስጋት ነው ያለ። አላውቅህም ቢልንስ? መላእክተ ጽልመት ነው የሚቀበሉ መላእክተ ብርሃን ናቸው? የትኛው ነው የሚቀበሉ? ስሎ ችግራችን መላእክት፣ ለሁላችን ጠባቂ መልአክ አለ። ጠባቂ መልአክ ጠባቂ መልአክ ከነገደ ሰላካኤል ከሚባለው ነገድ የሰው ጠባቂ ሁሉ ከነገደ ሰላካኤል ነው የሚሰማ። አንድ ሰው ከተወለደ ጀምሮ እስከ ዕለተ ሞቱ የሚጠብቅ መልአክ አለ። ሰው የሚባል ፍጡር እኮ ክቡር ነው። ክቡርነ የሚጠበቀው ነው ክቡር ወይስ ጠባቂው ነው ክቡር የትኛው? እኛ መላእክትን ልንጠብቃቸው ነው የተፈጠሩ ወይስ መላእክት እኛን ሊጠብቁ ነው ምንም አትክራሉ። መላእክት ንጹሃን ናቸው። መላእክት ቅዱሳን ናቸው። መላእክት ሁሉ ጊዜ በእግዚአብሔር ፊት የሚቆሙ ናቸው። በእግዚአብሔር ፊት የሚቆሙ ናቸው። አህ ስለዚህ ተጠባቂው ሰው ክቡር ነው ይላል። ሁለት ጊዜ እግዚአብሔር አክብሮታል። መጀመሪያ ሰው ሲፈጥረው በማን አምሳል ነው የፈጠረው? በአርአያውና በአምሳሉ ፈጠረ። ሰው ማን ይመስላል ሲባል እግዚአብሔር ይመስላል። እግዚአብሔር ማን ይመስላል ሲባል ማን ይመስላል? አዳም ይመስላል። አዳም የማን መልክ ነው ይዞ ይመጣል? እግዚአብሔርን አትናገሩ ተብሎ። ስለዚህ ሰው ማን ይመስላል ሲባል እግዚአብሔር ይመስላል። አዳም እግዚአብሔር ይመስላል መስፋፉን እኮ አዳም ወልደ እግዚአብሔር ነው ሚለው አዳም ማለት ልጅ። ስለዚህ በዚህ መልኩ በአርአያውና በአምሳል ፈጠረ። ከሀያ ሁለት ሥነ ፍጥረት የእግዚአብሔር መልክ የሚታይበት መላእክት እኮ አዳምን ሊፈጠር ሲታሰብ

አዳም በም ተጠሮሩ የሚያመጣው ነገር ታይቷቸው ሳይሆን አዳምን አይተን እግዚአብሔር እናየዋለን፣ በአዳም መልክ እግዚአብሔር እናውቀዋለን። ይጓኩ ስለዚህ በዚህ መልኩ አዳም አንደኛ በመጀመሪያ ባርአይም በአምሳሌ ፈጠረው። ሁለተኛ ደግሞ ወደዚህ ዓለም ሲመጣ የአዳሙን ውድቀት ለማንሳት ይወደቃል ከሰው ልጅም አዳም ወድቀዋል ግን እግዚአብሔር ሊያድን የመጣ ወደ ማን ወደ አዳ ለምን ወደ ወደ ዲያብሎስ ለምን አደለም ዲያብሎስ ለምን አላደለም ለምን አዳምን መረጠ አዳምን ለማዳን ወደዚህ አለም የአዳምን ባህሪ ባህሪ ለማድረግ ለምን አደለ ለምን መረጠ አንደኛው ዲያብሎ ሰላም ዲያብሎስ ይደቃል አይደለ ይቀ